ሰሪ ነው። በቃ ወዴት መሄድ እንዳለብኝ ግራ ስለገባኝ እግሬ ወደ መራኝ ሄድበት። አሁን ይቅር የማትለኝ ከሆነ አባዬ ደግሜ ፊትህን አለው። ለነገሩ አንገትህን አስደፍቻለሁ፣ አባዬ ልጅ አይደለሽም ብለ ምትክዳኝም አልፈርድብህም። እንግዲህ ይቅር ብይሻ ለ ልጅ በጣም ስለተበሳጨ ነው እንደዛ የተናገርኩሽ። እዚህ ቤት እኮ የማይሰማ ጉድ የለም አምራን ላንቺም ጭምር ነው። እንድትሞች ብኝ አልፈልግም። ፈልግሻለሁ። አምራን ግን እኮ ጠልቶኛል። ይቅርታዬንም አልተቀበልከኝ። ስለዚህ እኔ እዚህ ምድር ላይ ለአንተ ምንም አላስፈልግህም። አምራን ታይ፣ ስለዚህ መሞት ነው የምፈልገው። አምራን አምራን አምራን አምራን፣ እንደዚህ ያደረግሽው አምራን። አምራን አናግሪኝ። አምራን ናሆም። አምራን ከህይወቱ እንድትርቅ ያላደረገው ጥረት የለም። ዛሬ ግን ተኝቶ በህልሙም እያቃዞ ነው። አምራን ከበረኪናዋ ጋራ ራሷን ለማጥፋት ትግል ስታደርግና ናሆም ሲማጽናት፣ አሁን ላይ አንቺ ሁለት ነፍስ ነሽ፣ በሆድሽ ያለው ጽንስ ብትጎጂ እንኳና ምን ያህል ነፍስሽ ሲኦል ትገባለች። ሆኖም እባክሽን ተረጋጊ አምራን እወድሻለው እኮ፣ እስካሁን ስላልተቀበልኩሽና ስለበደልኩሽ ሁሉ ይቀርበኝ እያለም ሲማጽናትና በስተ መጨረሻም አምራን እርሱን እንኳን አዙራ ለማየት በጣም በድለኸኛል፣ ከዚህ በኋላ በዚህ ምድር እኔ አስፈላጊ ሰው አይደለውም ስለዚህ የመጨረሻ ምርጫዬ ሞትና ሞት ብቻ ነው በማለት በረኪናውን ግጥም አድርጋ ጠጥታ መሬት ላይ ተዘራ ስትወድቅና፣ እርሱም የሚጨብጠው አቶ አምራን እያለ ሲጮህ በህልሙ ይመለከት ነበር። ታዲያ ከእንቅልፉም ተነስቶ አምራን አምራን ይላል። ሌላኛው እንግዲህ የሰራተኛዋ ደ ድምቀት የሆነው ዴብ እዚህ ደግሞ ዳግማዊ ሆኖ ተከስቷል። ሆኖም ዳግማዊ ዛሬ የኑሐሚንን ሕይወት በሚገባ ታድጓታል። ማለትም ነፍሰ ጡር ከሆነችበት ጀምሮ ህይወት አስጠልቷት ወደ ጫካ በመሄድም ራሷን ለማጥፋት ፈልጋ ነበረ። እናቱ ጋር በመደወል እባክሽንም አይ ልመጣ ነው ተቀበይኝ እያላት ሳለ እናት ግን እባክህን ለዘመናት የገነባውት ትዳሬን አንተ ለማፍረስ አትጣደፍ አትምጣብኝ እያሉት ሳለ ኑሐሚን ከመድኃኒቶቿ ጋር ትግል ላይ ሳለችም አስሻግሮ ይመለከታታል። ራስን ማጥፋት በህግ የተከለከለ ነው ህሙም ነፍሰ ጡር ትመስኛለሽ፣ በወድሽ ያለው ጽንስ ሳያሳዝንሽም ወይ በማለት እነዚህ መድኃኒቶችም እጇ ላይ ሊነጥቃትና ህይወቷ ሊታድጋ ችሏል። ሰላም ጤና ይስጥልን፣ ውድ ቻናል የቤተሰቦች እንደምን አላችሁ እያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩ ኑሐሚን ክፍል ሰላሳ ሁለት ምን አዲስ ነገር አለ? በቪዲዮው ወሰድኳችሁ፣ አብረን እንከታተል። ባለፈው ክፍል ኤርሚ ኑሐሚንን ማስረገዙን ከታወቀ በኋላ አቶ ላይኩን ግቢያቸውን ለቆ እንዲወጣም ማስፈራሪያና ዛቻ አድርሰውበታል። ቅድሚ ግን ወደዚህ ግቢ የመጣሁት ኑሐሚንን ብዬ ነው የልጅናቴን በማለት በራስ መተማመን ነበር የመለሰላቸው። አሁንም ቢሆን ኑሐሚን የሆነችውን ሆኖ መኖር እንደሚፈልግ እንጂ ያንን ግቢ ለቆ እንደማይወጣም ይነግራቸዋል። ጭራሽ እንደዚህ ታፋጥጣለህ እንዴ? በማለት እየተከራከሩ ሳለ ኑሐሚን መታ በአንተ ምክንያት ህይወት የተመሰቃቀለ ማየት አልፈልግም። አሁን ውጣለኝ እኔን አትከታተለኝ በማለትም ስታመነጫጭቀው አቶ ለይኩን ኮን ይመለከት ነበር። ወይዘሮ ዝናሽም እንዲሁ ቤቴ የማንም መደበሪያ ሆነ እያሉ መናደዳቸውን ተያይዞታል። አቶ ለይኩንም በቃ እሷ እንኳን አልፈለገችም ስለዚህ ግቢያችን ለቀሁ ጣ በማለት እድሜ እያንን ግቢ ተሰናብቶ እያለ ፍላጎቱ እንዲወጣም ተደርጓል። ሆኖም ከዛ ከመጠጥ ቤት ቁጭ ብለም ኑሐሚንን እያሰበ መምሰልሰሉን ተያይዞታል። ማለትም ከዛ ግቢ እንዴት አምና ጭቃ እንዲወጣ እንዳደረገችውና በእርሱ ምክንያት ህይወቷ እንደተመሰቃቀለ የነገረችውን በሙሉ በአይነ ህሊናው እያሰበም ጭንቀት ላይ ነው። ሆኖም በዚህ ሁኔታ መጠጡን በላይ በላይ እየደራረበ እየጠጣ ሳለ አምራን እንዴት በሷ ምክንያት ራስን ትጎዳለህ? እኔም የማይረባና ኑሐሚን ጥሎብኝ እንዲሁ ተሰቃየው፣ አንተም እንደዚሁ ብቻ፣ ሁለታችንም አንድነን በማለትም ነገሮችን ለማስመሰልና እሷ ምክንያት ይህ ሁሉ ድብልቅልቅ እንደተፈጠረም ለመካድ እየሞከረች ነበረ። ኤርሚም በአንቺ ምክንያት እኮ ነው ይህ ሁሉ መዘዝ የመጣብኝ በማለት እሷንም እየሰደባት ነበር። ኑሐሚንም በሚያሳዝን ሁኔታ ከአባቷ ብዙ ስድቦችን እያስተናገደች ነው። ማለትም እንዳንች አይነት ባለጌና ቆሻሻ ልጅ ትኖረኛለች ብዬ አላስብኩም ነበር አሁን ግን አዋረድሽኝ ያሉም እየሰደቧት ነበረ። አሁንም በልቅሶ መቋቋም ሲያቅጣት ወደ ውጭ በመውጣትም መድኃኒቶቿን በመሰብሰብ ከራሷ ጋር ትግል ናት። ከእንግዲህ በኋላ ለዚህ ምድር እኔ አስፈላጊ አይደለውም፣ መሞትና መሞት ብቻ ነው የምፈልገው እያለችም እነዚህን የታሸጉ መድኃኒቶች እየፈታች አንድ ባንድ ለመዋጥም ዝግጅት ላይ ናት። በሌላ በኩል ዳግማዊ ማለትም የሰራተኛዋ ዴዴቭ ለእናቱ በመደወል ወደ ቤት ልመጣ ነው እያለም እየነገራት ነበረ። እናት ግን እባክህ ልጄ የሚያስፈልግህን እዛው ልክልሃለሁ፣ አሁን ትዳሬን ትበጠብጣልህ። ዳግማዊ ወደ ቤታቸው እንዳይመጣም እየተከላከሉ ነው። ማዬ ከዚህ በኋላ አዲስ አበባ ከተማ ገብቻ አለው በፍጹም አልመለስም። በእጅሽ መብላትም ጓጉች አለው በማለት እናቱ እንድትደባብሰውና ፍቅር እንድትሰጠው በመፈለግም ወደ ቤት እየመጣ እንደሆነ ያስጠነቅቃታል። ደግሞም ያልነገርኩሽ ነገር ቢኖር አባቴ እስር ቤት ነው እያለም የነገራቸው ነበረ። ስለ እርሱ ምንም አይመለከተኝም፣ አሁን አንተ ወደ መጣህበት ተመለስ እያሉ የተማጸኑት ቢሆንም ዳግማዊ ግን እናቱን ሳይ መመለስ እንደማይፈልግም ቆርጦ እንደተነሳም ነግሯቸዋል። ነገር ግን ስልኩን እያወራ ባለበት ሰዓት ኑሐሚን ከመድኃኒት ጋር እየታገለች ስለተመለከታትም በፍጹም አላስቻለውም። ወደ እርሷን በመጠጋት ምን ነው እህቴ፣ ለምን ራስሽን እንደዚህ አይነት ውሳኔ ውስጥ ልትገቢ ትችያለሽ? እያለም ተጠግቶ መድኃኒቶቹን ልትወስድ የነበረውን እጇ ላይም እንዲነጥቃትና መሬት ላይ በመድፋትም ኑሐሚንን ይታደጋታል። ወራ የነበረውን በሙሉ ሰምተኛል ማለት ነው እያለችም ጠየቀችው። አዎ፣ በሚከባ ሰምቼሻለሁኝ። ከምን ተነስተሽ እንደዚህ ልትወስኝ ቻልሽ? ይያለም ነው እሷም ለከፍተኛ ተስፋ መቁረጥ እንደተዳረገችም ለዳግማው የነገረችው። በዚህ ሁኔታ ሁለታቸው እያወሩ ነበረ። ታዲያ ኤርሚን በመምጣት አንተ ምን በማለት በቅናት ተነሳስቶ ከዳግማው ጋራ አላስፈላጊ ጭቅጭቅ ውስጥ ይገባል። ቢገባህ ኑሮ ህይወቷን የታደግኩት እኔ ነኝ፣ እነዚህ መድኃኒቶች ውጣ፣ ህይወቷን ልታጣ ነበር እያለ ምዳ ኤርሚ ነገረው። የኔ ፍቅር ወይኔ ልትሞትብኝ፣ እያለ ኤርሚም ተርበተበተ። በሰማው ነገር ማመን ተሳነው። ታዲያ ኖሃሚንን እየተከተለ ሲሄድም ይህኔ ፍቅረኛው ብትሆን እንጂ ይህንን ባልተናገረ ነበር እያለ ዴ ብቻውን እያወራ ነው። ኤርሚ እንዲ ተከትሏት እባክሽን ኖሃሚን፣ ይቅርበኝ ለበደልኩሽ ሁሉ አሁን ግን ልክስሽ ዝግጁ ነኝ በማለት እየተማጸናት ነበረ። እርሷ ግን ይባስፈድ ደበደበችው። ኖሃሚን ለእድሜ ፊቱን ዙራብታለች። እሱ ከልብ የመነጨ ይቅርታ ለማድረግና ከእንግዲህ በኋላ ምስጢራቸው በአደባባይ የተገለጠ በመሆኑ እስከመጨረሻው የገጠመውን ሁሉ ለመዋጋትና ችግሮችንም አብረው መጋፈጥ እንዳለባቸው ለኖሃሚን እያስረዳት ነው። ኖሃሚን ግን ለይቅርታ ምንም አይነት ቦታ አልነበራትም። በሌላ በኩል አቶ ተሰማ ልጃቸውን እንደዛ ተሳድበው ወደ ጫካ መሄዷን ተከትሎ ልጅን ምን አደረግኳት? በስሜት ተነሳስቼ አስቀየምኳት። ምናልባት እኮ ራሷን ልታጠፋብኝ ትችል ይሆናል እያሉም እየተብሰለሰሉ ነው። አቶ ለይኩንም እንዴት ልጅን በዚህ ልክ ትቆጣታለህ? በቃ የተፈጠረውን ነገር አምኖ መቀበል ነው። ከእንግዲህ በኋላ አቶ ተሰማ ከልጅ ጋራ ያለውን ነገር ለመቀራረብ መሞከር እንጂ አስፈላጊ ነገር እንድታስብ መገፋፋት አልነበረብህም፣ በማለትም ጓደኛቸውን መከሩት። አሁን ላይ እርሳቸውም ጸጸት ውስጥ ገብተው ምን ምን አግኝቷት ይሆን? ምናልባት ምን በተናገርኳት ነገር የማይሆን ውሳኔ ወስነ ይሆን? እያሉ እየተጨናነቁ ነው። ኑሐሚንም በዳግማዊ አማካኝነት ህይወቷን አትርፋ ወደ ቤት ስትመለስ አቶ ላይኩን የተቀበሏት። አቶ ላይኩን ምቅፍ አድርገው አይዞች ልጄ፣ አቶ ተሰማ ለጊዜው ስሜታዊ ሆነው ቢናገሩሽም ይህ ቀን ያልፋል እናም በርቺ ወደፊት ደግሞ አባት ሽናሳክ ሚስ ጨርስ ተከራይችላችሁ ዘናብላችሁ ትኖራላችሁ በማለት ለኑሐሚን እየነገሯት ነበረ ንጂ ኑሐሚንን አሳምነዋትና እያለቀሰች የነበረውንም በዋና ብሰውላትም ወደ ክፍል ይዘዋት ይገባሉ። አቶ ሰማ ልጄ ይቅርበኝ በድይሻለሁኝና እንግዲህ በተፈጠረው ነገር ሁለተኛ ላልናገርሽ ቃል እገባለሁ። በማለትም አሁን ለልጃቸው ፍቅር መስጠት እንዳለባቸውም ራሳቸውን በጽጽታ ልንጋ እየገረፉም ወደ ኖሀሚንም እየተጠጉ ነው። ይህንን በር ላይ ሆና ስታዳመጥ የነበረችው ኤደን አይ፣ ኖሀሚን በእርግዝና ምክንያት ራስሽን ልታጠፊ ተሰልፈሽ ነበረ ሆኖም ግን ይህንን ማድረግ አለመቻለች። እንዴት ያብሳጫላለች። ምክንያቱም ኑሐሚን ራሷን ማጥፋት አለመቻሏ ለእሷ በጣም ነበር እያናደዳ። ኤደንም ይህንን ክፍተት በመጠቀም ለወይዘሮ ዝናሽ በመናገር ከዛ ቤት አስጠልታ ለማስወጣት ብዙ ነገር እየፈጠረች ነው። ወይዘሮ ዝናሽ ግን ለምን አንቺ ግን አትውጪም በማለት ኤደንን እንድትወጣ ነበረ እያደረጓት። ሆኖም ሻንጣዋን ሰብስባ ልትወጣ ስትል አንድ ነገር ያልነገርኩሻለ በማለትም አሁን አቶ ላይኩላ አቶ ተሰማ ከህክምና በኋላ ቤት ተከራይተውላቸው የራሳቸውን ኑሮ መኖር እንደሚያስችላቸውም ይህንን ለወይዘሮ ዝናሽ ይናገራሉ። ወይዘሮ ዝናሽም ማሳከሙ ሳያንሰኝ ሌላ ወጪ ደግሞ እያሉ በጣም እየተናደዱ ነበረ። ሆኖም ባለቤታቸውን አቶ ተሰማ እናሳክመሃል፣ ከዚህ በኋላ የበቃህም ወይ? ቤታችን በኢኮኖሚ እየተጎሳቆለ ነው። አላስፈላጊ መስዋዕትነት እያስከፈለኝ ነው የአቶ ስሰማ ወደዚህ መምጣት እያሉ እየተተከተኩ ነው። አቶ ላይኩንም ይህንን የነገረችሽ ኤደን ናት አይደለ? ለማንኛውም ይቺ ኤደን የሚሏትለች ከዚህ ቤት አስወጭልኝ በማለትም ተናግረዋታል። በስከ መጨረሻ ምና ሆሜ በተኛበት አምራን ከበረኪናዋ ጋር ስትታገልና እራሷን ለማጥፋት ጥረት እያደረገች ሳለ ናሆም እባክሽን ራስሽን አታጥፊ፣ አምራን ወድሻለሁ እኮ እያለ ሲማጸናትና እርሷም ከዚህ በኋላ መሞት ለእኔ ትልቁ ምርጫዬ ነው፣ አንተ እንደሆነ እኔን ሳይሆን በወዲ ያለውን ጽንስት አስቀድማለህ፣ እኔማ ብዙ ጊዜ ወዳለው ብዬ ጠይቄ ፍቅሬን ልትቀበል አልፈለግም፣ ይቅርታዬንም ከምንም አልቆጠርከውም፣ ማንኛውም ቻው ብላው መድኃኒቱን ስትጠጣና ከዛም ራሷን ስታ መሬት ላይ ስትወድቅ የተመለከተው ኑሐሚን ክፉኛ ከተኛበት ጩሆም ተነስቷል። ግጥም የኑሐሚን ህልም መሆኑ በጀንጂ እጅግ በጣም አስደንጋጭ ነበረ። በሚቀጥለው ክፍልስ በምን እናገኛቸዋለን? ኑሐሚን ክፍል 32 የዛሬውን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩኝ ለቻናሌ አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑበት ትህትና እጠይቃለሁ። ባይ ባይ።